አርቲስት ናርዶስ አዳነና የታላቁ መምህር ዲያቆን ያዕቆብ ዘላለም ጋብቻ ተፈጸመ። በዛሬው ዕለት በደረሰን መረጃ መሰረት በታላቁ ቤተ ክርስቲያን ጋብቻቸውን የፈጸሙ እጅግ ተወዳጇና የምትደነቀዋ አርቲስት ናርዶስ አዳነ ከሚወደደው ታላቁ መምህር መምህር ያዕቆብ ዘላለም ጋር የጋብቻ ስነ ስርዓታቸውን ፈጸሙ እየተባለ በልዩ ልዩ ሚዲያዎች እየተዘገበ ቢሆንም በአሁኑ ሰዓት በደረሰን መረጃ መሰረት ለዚህ ወሬ ሲባል ብዙዎች ልዩ መሥዋዕትነት በመክፈል ይህንን ወሬ በማራገብ የናርዶስ እንዲሁም የመምህር የአይቆብን ጋብቻ በልዩ ልዩ ፎቶዎች ሲያስነብቡን የቆዩ ቢሆንም፣ ነገር ግን ይቺ ወጣት አርቲስትና ይሄ ወጣት መምህር ምንም አይነት የጋብቻ መርሃ ግብር ያላካሄዱ መሆኑን በልዩ ልዩ ቦታዎች ያጣራ ነው መረጃ ያደረሰን ሲሆን፣ በተለይም ደግሞ ይህንን ወሬ የሚያሰራጩ የዩቲዩብና የቲክቶክ ወሬ አሰራጭ ማህበራት በአሁኑ ሰዓት በዚህ መረጃ በማፍሰስ ብዙዎችን በጆሮ ብዙዎችን ለወሬ ያቀረቡና ተደማጭነትን ያገኙ ስለመሰላቸው ብቻ የዚችን አርቲስትና የዚህን መምህር የጋብቻ መርሃ ግብር ራሳቸው አሰናድተው፣ ራሳቸው ደግሰው፣ ራሳቸው ጠርተው ሙሽሪትና ሙሽራዋን አዘጋጅተው በራሳቸው አፍና በራሳቸው መንገድ መሰረት ጋብቻቸውን ፈጽመውላቸዋል። ይቺ ወጣት አርቲስት ለቤተ ክርስቲያን ያላት ልዩ ፍቅርና ትኩረት የሚደነቅ የሚመሰገን ሲሆን በተለይም ደግሞ በአሁኑ ሰዓት ወጣትነቱን ተጠቅሞ የክርስቶስን ወንጌል ከሚያሰራጩ መምህራን መካከል በእጅጉ በሚዲያ ላይ ትምህርቶቹ እየተንሸራሸሩ የሚገኙት የመምህር ያዕቆብ ዘላለም በአሁኑ ሰዓት ከዚች አርቲስት ጋር ለማጣመር የሄዱበት ርቀት በብዙዎች ዘንድ ተቀባይነትን ሊያገኝ የሚፈልግ ሀሳብ መሆኑን በመረዳት ብቻ ፎቶ ቅንብር፣ እንዲሁም ቪዲዮዎችን በመስራት በአሁኑ ሰዓት የሐሰት ጋብቻ መስርተውላቸው የሚገኝ ሲሆን ባጣራነው መረጃ መሰረት ምንም አይነት የጋብቻ ኩነት እንደሌላቸውና እሷም እሱም በዚህ መንገድ ውስጥ ያልቀጠሉ ሌላ መርሃ ግብር ላይ የሚገኙ መሆኑን ደርሰንበታል። ታዲያ ተመልካቾቻችን፣ በእኛ ዩቲዩብ ፔጆች ከሚለቀቁላችሁ ልዩ ልዩ መረጃዎች መካከል ያልጠሩ ሀሳቦችን ማጥራት ሲሆን የዛሬው የማጥራት መርሃ ግብራችን ደግሞ ይሄን ይመስላል። ከስፍራው ደውለን በጠየቅናቸው መረጃ መሰረት ናርዶስ አዳነ እንዲሁም ዲያቆን መምህር ያዕቆብ ዘላለም ከነዚህ ወሬዎች ብዙዎች የሐሰት መሆናቸውን ተረድተው ራሳቸውን ከራሳቸው ጋር እንዲያስታርቁና ወደ እውነተው ተመልሰው በዚህ መንገድ እንዳይቀጥሉ መልእክታቸውን ያስተላለፉ ሲሆን በተለይም ደግሞ የቤተ ክርስቲያን አገልጋዮች ይህንን ሀሳብ ተቀብለው በብዙ መንገድ ሊያንሸራሽሩት የማይገባና ከቤተ ክርስቲያን ጋር ጥምረት የሌለው እውነት ያልሆነ ሐሰትን ለሚወልዱ በሬ ወለደ እያሉ ብዙዎችን ለሚያስቱ ወረኞች ቦታ መስጠት የማይገባ መሆኑን የገለጸልን ሲሆን ከዚህም ጋር ተያይዞ ቤተሰቦቼና ቤተሰቦቿ ይህንን ጥያቄ እየቀረበላቸው በመሆኑ ይህንን ጥያቄ የምታቀርቡ አንዳንድ አካላት ምንም አይነት ግንኙነት በሌለው መልኩ ከቤተሰቦቻችን ዘንድም የምትሄዱበትን መንገድ እንድታቆሙ በማለት የአርቲስቷ እንዲሁም ደግሞ ዲያቆን መምህር ያዕቆብ መልእክታቸውን አስተላልፈዋል። እናመሰግናለን ሰላም አሉ።